የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። ከ2500 በላይ መኖሪያ ቤቶች እንደሚፈርሱ ተሰማ። መንግስት በስጋ ነጋዴዎች ላይ ያልታሰበ ውሳኔ ያሳለፈባቸው ውሳኔው ለተጠቃሚዎች እፎይታ፣ ለነጋዴዎች ግን አበሳ ነው ተብሏል። የድምፃዊ አንዱ ዓለም ጎሳ ችሎት ጋዜጠኞች በሌሉበት እንዲካሄድ ተወሰነ። ህወሓት ወልቃይት ወደ ትግራይ እንዲመለስ ጠየቀ።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 ቡድኑ የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል በማለትም ከሷል። ይህ አይነቱ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለትም አስጠንቅቋል። የአፍሪካ ህብረት ፓናል በአፋጣኝ ተሰባስበው በፕሬቶሪያዊ ግጭት ማቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያይም ቡድኑ ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑም የህዝብ ሞት ስቃይና ሰቆቃ እንደቀጠለ ይገኛልም ብሏል። የፕሪቶሪያው ስምምነት ባለፉት ሁለት ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ፓርቲው የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችን እየተገደሉ እየተፈናቀሉ፣ እየታሰሩና እየተሰቃዩ ይገኛሉ ብለዋል። ቡድኑ የፕሪቶሪያው ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስዱም ጥሪ አድርጓል። በሌላ በኩል የአማራ ክልል የወልቃይት ጠገዴ ዞን ከሰሞኑን በሺዎች የሚቆጠሩ ታጣቂዎችን ያስመረቀ ሲሆን የተከዘይ ዘብ እንደሆኑም ተገልጿል። ባለፉት ዓመታት የታገሉለት ማንነታቸውንና ታሪካቸውን እንዳስመለሱ የሚናገሩት የወልቃይት አመራሮች በማንነታቸው የደረሰባቸው ግፍ ዳግም እንዳይፈጠር መነሳታቸውን ሲገልጹ ይደመጣሉ። በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡት ከፋኖ ውጭ ያሉ ታጣቂዎች ናቸው ተባለም። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጭ ያለ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ለቢቢሲ ተናግረዋል። ፕሮፌሰር መስፍን አራያ እንዳሉት ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎች በማድረግ ወደ ምክክር ኮሚሽኑ ማምጣታቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም በባህር ዳር ከተማ ባካሄደው የአጀንዳ ማሰባ ለማሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታዋቂ ግለሰቦች፣ የማህበረሰብ ወኪሎችና የተለያዩ ተቋማት እንዲሁም የማህበራት ተወካዮች መሳተፋቸው ተገልጿል። በዚህ ሂደት ላይ በክልል ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎቹን የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍናሪያ ተናግረዋል። ሰብሳቢው በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን ያሉትን ጥያቄዎች በአጀንዳነት ለኮሚሽኑ ያቀረበው በትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ የትጥቅ ትግሉን ማቆም ይቻላል በሚል እምነት መሆኑን ለቢቢሲ ገልጸዋል። ፕሮፌሰር መስፍን አክለውም ታጣቂ ቡድኑ ያቀረበው አጀንዳ በህገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄዎች የያዘ መሆኑን ጠቁመው በታጣቂ ቡድኑ የቀረበውን አጀንዳ አሁን ከመግለጽ ተቆጥበዋል። ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አርያም በክልሉ ውስጥ የሚንቀሳቀሰው የፋኖ ቡድን አካል አለመሆኑን ተናግረዋል። የድምፃዊ አንዱ ዓለም ጎሳ ችሎት ጋዜጠኞች በሌሉበት እንዲካሄድ ተወሰነም። የመገናኛ ብዙሃን ባለሙያዎች የድምጻዊ አንዱ ዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታግደዋል። የፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ አልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱ ዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደውም ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብቶ ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካደመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟቸው የግል ማህደር ዲያሪ በተከሳሽ ጠበቃ እጅ ነው የሚገኝ የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች፣ ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ተሰጥቷል። በችሎቱ ላይ የታደሙ የመገናኛ ብዙሃን ባለሙያዎች ለቀው እንዲወጡ በዳኛው በታዘዘው መሰረት የመገናኛ ብዙሃን ዘጋቢዎች ከችሎቱ ለቀው ወጥተዋል። ከዚህ በፊት የተከሳሽ ጠበቃ መገናኛ ብዙሃን ችሎት ላይ ያልተባለውን በዘገባዎቻቸው እያካተቱ ነው በሚል ባቀረባቸው ተጨባጭ ይዘቶች ችሎቱ በስም ጭምር ለተጠቀሱ የመገናኛ ብዙሃን ማስጠንቀቂያ መስጠቱ ይታወሳል። መጋቢት አንድ ቀን ለሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያም የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣት ቀንን ያዱኛል ልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱ ዓለም ጎሳም በቁጥጥር ስር ውለው ምርመራ እየተጣራበት ይገኛል። ከ2500 በላይ መኖሪያ ቤቶች እንደሚፈርሱ ተሰማም። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ በቢሾፍቱ ለሚገነባው አዲስ አየር ማረፊያ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያም 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከአራት ዓመታት በኋላ የሚጠናቀቅ መሆኑን እና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ የአየር መንገድ በዓመት 110 ሚሊዮን መንገደኞች እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። በሁለት ምዕራፍ ግንባታው የሚከናወን ይሆናል። በመጀመሪያ ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል ብለዋል። መንግስት በስጋ ነጋዴዎች ላይ ያልታሰበ ውሳኔ ያሳለፈባቸው፣ ውሳኔው ለተጠቃሚዎች እፎይታ ለነጋዴዎች ግን አበሳ ነው ተብሏል። በአዲስ አበባ ከተማ የሚገኙ የስጋ ቤቶች ከከተማ አስተዳደሩ ውሳኔ ተላልፎባቸዋል። የስጋ መሸጫ የዋጋ ተመንም ይፋ ተደርጓል። ለፋሲካ በዓል 239 የሸማቸው የህብረት ስራ ሉካንዳ ቤቶች 1 ኪሎ ስጋ ከ460 እስከ 520 ብር ብቻ እንዲሸጡ ተመን መቀመጡን የአዲስ አበባ ህብረት ስራ ኮሚሽን ነው ያስታወቀው። የኮሚሽኑ ኮሚሽነር ልእልቲ ግዳይ በሰጡት ያደረጉት መግለጫም ለበዓሉ የእርድ እንስሳት ወደ ከተማዋ እንዲገቡ በማድረግ አንድ ኪሎ ስጋ ከ460 እስከ 520 ብቻ በማህበራቱ ልኳንዳ ቤቶች እንዲሸጥ በጥናት ተወስኗል ብለዋል። በተጨማሪም 137 ባዛሮች በተመጣጣኝ ዋጋ የግብርናና የኢንዱስትሪ ምርቶችን እንዲያቀርቡ መደረጉንና 800 የሚጠጉ የህብረት ስራ ሱቆች ለበዓሉ ሙሉ አቅርቦትን በመያዝ እየሰሩ መሆናቸውን ኮሚሽነሯ አመላክተዋል። በጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ጉባኤ ሊያካሄድ መሆኑን አስታወቀም። በእነ ደብረ ጽዮን የሚመራው ህወሓት በምርጫ ቦርድ ተቀባይነት ያላገኘ አጠቃላይ ጉባኤ ማካሄዱን ተከትሎም የህወሓት አመራሮች ለሁለት የከፈለ አለመግባባት መፈጠሩ አይዘነጋም። አለመግባባቱ ተካሮ ወደ ግጭት ሊያመራ ከጫፍ ሲደርስም በህወሓት ተመርጠው በዶክተር አብይ አህመድ ተሹመው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን ሲያገለግሉ የቆዩት አቶ ጌታቸው ረዳ ከትግራይ ወጥተው ስልጣናቸውንም ለሌትናል ጀነራል ታደሰ ወረዳ አስረክበው እሳቸው የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው መሾማቸው አይዘነጋም። ታዲያ ትላንት የወጡ መረጃዎች እንደሚያሳዩት ከሆነ ስልጣናቸውን ባስረከቡ ማግስት በትግራይ ፖለቲካ ውስጥ ለመሳተፍ ቃል የገቡት አቶ ጌታቸው አብረዋቸው ካሉ የማዕከላዊ ኮሚቴ አባሎች ጋር በመሆን የህወሓትን ህጋዊ እውቅና ለማስመለስ እና ፓርቲውን ከጥፋት ለመታደግ ሲባል ጉባኤ ለማካሄድ መወሰናቸውን በመግለጫ አስታውቀዋል። በጌታቸው ረዳ ከሚመራ ህወሓት የተሰጠ መግለጫ በሚል በተሰራጨው ጽሑፍም ጉባኤ እናካሄዳለን፣ ፓርቲያችን ህጋዊ ሰውነት እንዲኖረው እናደርጋለን፣ ግላዊና ቡድናዊ ፍላጎቶቻችን ወደ ጎን በመተው ታሪካዊ ውሳኔ እንወስን ሲል አስፍሯል። አክሎ ምርጫ ቦርድ ውሳኔ ለመስጠት ያስቀመጠው የጊዜ ገደብ ሳይጠናቀቅ ህግና ሥርዓት በሚፈቅደው መሰረት መላው የፓርቲው አባላትና የትግራይን ህዝብ አሳተፈ መልኩ ጉባኤ እናካሄዳለን ሲል በነጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ በመግለጫው አስታውቋል። አሁን በእግር ላይ የሚገኘው ህወሓት የምርጫ ቦርድ የካቲት 4 ቀን 2017 ዓ ም ባደረገው ስብሰባ ለሶስት ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እንዲታገድ የወሰነ ሲሆን ፓርቲው ለእግዱ ምክንያት የሆነውን ጥሰት በማረም አዋጁን ተከትሎ የወጣውን መመሪያ የቦርዱን ውሳኔዎችና ትዕዛዞች በማክበር ፓርቲው ሊያደርግ የሚገባውን ጠቅላላ ጉባኤ ለማድረግ የሚያስችለውን የጉባኤ ቅድመ ዝግጅት ስራዎችን ለመስራት ለቦርዱ በጽሑፍ ሲያሳውቅና ቦርዱ ይህንኑ ሲያረጋግጥ በመመሪያው መሰረት ቦርዱ እግዱን የሚያነሳ መሆኑን ማስታወቅ አይዘነጋም። ከዚህ ባሻገር ፓርቲው በተሰጠው የሶስት ወራት የእግድ ጊዜ የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንደሚሰረዝ የምርጫ ቦርድ የካቲት 4 ቀን 2017 ዓ.ም በአካሄደው ስብሰባ ወስኗል። ታዲያ በምርጫ ቦርድ ውሳኔ መሠረት የህወሓት የሶስት ወር እግድ በያዝነው መያዝያ ወር ያበቃል።